ታሪክ አጋጣሚ ኢትዮጵያን የመምራት እድል ያገኙ መንግስታት ሁሉ አፍርሶ የመገንባት አባዜን በመከተላቸው ሀገርን ወደኋላ አስቀርቷል። ኢትዮጵያ ረጅም ዓመታትን ያስቆጠረና ያልተቋረጠ የሥነ መንግስት ታሪክ ያላት ሀገር ናት። ለመሆኑ ረጅም የሥነ መንግስት ታሪክ ያላት ሀገር ኢትዮጵያ ስለምን ጠንካራ ሀገረ መንግስት መገንባት ተሳናት? ከዓለምስ ጋር የተላለፈችው የት ነው? የአንድ ታሪክ ባለሙያ ሀሳብ እስኪ ንስማ። የተላለፍንበት አንደኛው ነገር የስልጣኔ ምልክት የሆኑ ስኬቶችን በማስቀጠል በኩል ተቋማት ቀጣይ መሆን አልቻሉም። መዋቅሮቹም ለዚሁ መደላድል እንዲሆነው አልዘለቁም። ለረዥም ጊዜ ያሉንን ሀብቶች ያሉንን ምቃ ሀብቶች እንድንጠቀም በሚያስችል መንገድ ሳይሆን ሊኖራቸው አልቻለም። ለዚህ ነው የመዋቅራዊና የተቋማዊ ዘላቂነት ችግሮች ናቸው ከዓለም ጋር እንድንተላለፍ ያደረጉን። ጠንካራና ቀጣይነት ያለው የሀገረ መንግስት ይገነባ ዘንድ ይህንን የሚያጸኑ ገለልተኛ ነፃና ብቃት ያላቸው ተቋማትን መገንባት ይግድላል። በአሁኑ ወቅት ይህንን ታሳቢ ያደረገ ስራም እየተሰራ ስለመሆኑ ይገለጻል። እስኪ በዛሬው ዘገባችን ወደ አንድ ተቋም ሄደን ያለው ነገር እናስቃኛችኋለን። አብራችሁን ተከተሉ። የዓለም ቀጣዩ መወዳደሪያም ሆነ መፎካከሪያ አርቲፊሻል ኢንቴሊጀንስ እንደሚሆን ከወዲሁ ምልክቶች እየጠቆሙ ነው። እናም ኢትዮጵያ ይህንን ታሳቢ በማድረግ ዘመኑን የዋጀውን ዘመናዊን ዘርፍ ተቀላቅላ የአርቲፊሻል ኢንቴሊጀንስ ኢንስቲትዩትን አቋቁማ ወደ ስራ ገብታለች። የምንገኘው የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት መስሪያ ቤት ነው። ይህ ተቋም የኢትዮጵያን ሀገረ መንግስት ግንባታ ጉዞ በዘመናዊ መልኩ ያስቀጥላል ተብሎ ተስፋ የተጣለበትም ተቋም ነው። ከተቋሙ ኃላፊ ጋር የማደርገው ቆይታ ይኖራል። አብራችሁን ቆይ ከተሉ። የአርቲፊሻል ኢንቴሊጀንስ ወይም ኤአይ ለኢትዮጵያ ምን ያህል ጠቃሚ ነው? አርቲፊሻል ኢንቴሊጀንስ የሚባለው ዘርፍ እጅጉን በጣም እያደገ የመጣ ዘርፍ ነው። አገራችን እንደሚባለው ሁሉ የተለያዩ አብዮቶች፣ አንደኛው አብዮት፣ ሁለተኛ አብዮት፣ ሶስተኛ አብዮት ሲባሉ፣ በአንደኛውም አልተሳተፍንም ቆመን ነበር ስናይ የነበር ነው አሁን ግን የአርቲፊሻል ኢንቴሊጀንስ አብዮት ከመጣ በኋላ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ኢትዮጵያ እዚህ ዓለም ላይ መወዳደር መቻል አለባት። ቆመን መጠበቅ የለብንም። ቀድሞ የጀመሩትን አድቫንቴጅ በመውሰድ እኛም እዚህ ስራ ውስጥ በሰፊው መግባት አለብን በሚል ይህ ተቋም እንዲቋቋም ተደርጓል። በእውነትም ስንመለከተው ደግሞ አርቲፊሻል ኢንቴሊጀንስ አንዱ መወዳደሪያ የሆነ ነው የመጣው። ለሀገራት መወዳደሪያ ነው። በኢትዮጵያ ተቋማት እንዲጠናከሩ በተለይ ደግሞ ብቁ የሆኑ ተቋማት እንዲሆኑ ከማድረግ አንጻር ወቅቱን የዋጀው የኤአይ ስራ ምን ያህል ተቋማትን ያግዛል ተብሎ ይጠበቃል? የአገልግሎት ሴክተሩን ከማሳደግ አንጻር እጅግ በጣም ከፍተኛ አስተዋጽኦ ነው የሚኖረው እና በየቦታው የሚኖሩትን ዘገምተኛ አሰራሮች ወይም ቀስ ያሉ አካሄዶችን በፍጥነት መስራትና በፍጥነት አገልግሎት መስጠት፣ እነዛን አገልግሎት በመስጠት የሕዝባችንን የአገልግሎት ተደራሽነት ማስፋት፣ የአገልግሎት እርካታን መጨመር የምንችልባቸው ሁኔታዎች መስራት እንችላለን በአገልግሎት ዘርፍ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ይታገሱ ደሳለኝ ለጊዜዎትና ለሰጡኝ ሀሳብ በጣም አመሰግናለሁ። እኔም አመሰግናለሁ። የአርቲፊሻል ኢንቴሊጀንስ ሳቢ የማይገባበት ወይም የማይነካው ዘርፍ የለም። ለዚህም ነው ወቅቱን ወይም ደግሞ ዘመኑን የዋጀ ተቋማትን የማጠናከር ስራም ተደርጎ የሚወሰደው። እርግጥ እኛ ዘመኑን እየዋጀ ብለን አሁን የአርቲፊሻል ኢንቴሊጀንስን ኢንስቲትዩትን አነሳን እንጂ ኢትዮጵያ የሀገረ መንግስት ግንባታ ጉዞ እንዲቀጥል የተለያዩ ተቋማትም ጅምሮች ከዛ ጀምሮ እስካሁን ድረስ ዘልቀዋል። በአዲስ መልክና ዘመናዊ ሆኖ የተዋቀረው ወይም ደግሞ የተቋቋመው የሀገር መከላከያ ሰራዊት አሁን ላይ ልናነሳ እንችላለን። ከዛም ባሻገር በትውልድ ቅብብሎች ጠንካራ ተቋም ሆኖ የዘለቀውም የኢትዮጵያ አየር መንገድንም እንደ ምሳሌ የሚነሳ ነው። ከዚህ አንጻር ኢትዮጵያ አሁን ላይ ጠንካራና ቅቡልነት ያለው የሀገረ መንግስት ግንባታ ጉዞዋን ለማጽናት ገለልተኛ፣ ነፃና ቡቅ የሆኑ ተቋማትን የመገንባት ስራው ተጀምሯል። በዚህም እንደ አርቲፊሻል ኢንቴሊጀንስ ያሉ ተቋማትና ሌሎች የጸጥታና የመከላከያ ተቋማትም ጭምር ውጤት እየታየባቸው መሆኑም የሚታይ ሀቅ ነው።